መዝሙር ስልሳ በቅንፍ 61። ለመዘምራን አለቃ በበገናዎች የዳዊት መዝሙር። አምላክ ሆይ፥ ልመናዬን ስማ፥ ጸሎቴንም አድምጥ። ልቤ ተስፋ በቈረጠ ጊዜ ከምድር ዳርቻ ወደ አንተ ጮኻለሁ፤ በድንጋይ ላይ ከፍ ከፍ አደረግኸኝ። ጽኑ ግንብ በጠላት ፊት ተስፋዬም ሆነኸኛልና መራኸኝ። በድንኳንህ ለዘላለም እኖራለሁ፤ በክንፎችህም ጥላ እጋረዳለሁ። አቤቱ፣ አንተ ስእለቴን ሰምተሃልና፣ ስምህንም ለሚፈሩ ርስትን ሰጠሃቸው። ለንጉሥ ከቀን በላይ ቀን ትጨምራለህ፤ ዓመታቱም ከትውልድ ወደ ትውልድ ይሆናል። በእግዚአብሔር ፊት ለዘላለም ይኖራል፤ ይጠብቁት ዘንድ ምሕረትንና እውነትን አዘጋጅለት እንዲሁ ለስምህ ለዘላለም እዘምራለሁ፣ ስለቴን ሁል ጊዜ ይፈጽም ዘንድ። መዝሙር 61 በቅንፍ 62። ለመዘምራን አለቃ ስለ ኤዶታም የዳዊት መዝሙር። ነፍሴ ለእግዚአብሔር የምትገዛ አይደለችምን? መድኃኒቴ ከእርሱ ዘንድ ናትና እርሱ አምላኬ መድኃኒቴም ነውና፤ እርሱ መጠጊያዬ ነው፤ እጅግም አልታወክም። እስከ መቼ በሰው ላይ ትቆማላችሁ? እናንተ ሁላችሁ፣ እንዳዘነበለ ግድግዳ፣ እንደ ፈረሰም ቅጥር ትገድላላችሁ። ነገር ግን ክብሬን ይሽሩ ዘንድ መከሩ፤ ሐሰትንም ይወዳሉ፤ በአፋቸው ይባርካሉ፣ በልባቸውም ይረግማሉ። ነገር ግን ነፍሴ ሆይ አንቺ ለእግዚአብሔር ተገዢ፤ ተስፋዬ ከርሱ ዘንድ ናትና። እርሱ አምላኬ መድኃኒቴም ነውና እርሱ መጠጊያዬ ነው፤ አልታወክም። መድኃኒቴና ክብሬ በእግዚአብሔር ነው፤ የረድኤቴ አምላክ ተስፋዬም እግዚአብሔር ነው። የሕዝብ ማኅበር ሁላችሁ በእርሱ ታመኑ ልባችሁንም በፊቱ አፍስሱ። እግዚአብሔር ረዳታችን ነው ነገር ግን የሰው ልጆች ከንቱ ናቸው የሰው ልጆችም ሐሰተኞች ናቸው በሚዛንም ይበድላሉ እነርሱስ በፍጹም ከንቱ ናቸው ዓመፃን ተስፋ አታድርጉ ቅሚያንም አትተማመኑት ባለጠግነት ቢበዛ ልባችሁ አይኩራ እግዚአብሔር አንድ ጊዜ ተናገረ እኔም ይህን ብቻ ሰማሁ ኃይል እግዚአብሔር ነው። አቤቱ ምሕረትም ያንተ ነው። አንተ ለእያንዳንዱ እንደ ሥራው ፍዳውን ትሰጣለህና። መዝሙር 62 በቅንፍ 63 በኤዶምያስ ምድረ በዳ በነበረ ጊዜ የዳዊት መዝሙር አምላኬ አምላኬ ወደ አንተ ገሰግሳለሁ ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች! እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትሁህ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳሉ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፤ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርልሃለሁ። ረዳት የሆነኸኛልና፣ በክንፎችም ጥላ ደስ ይለኛልና። ነፍሴ በኋላህ ተከታተለች፣ እኔንም ቀኝህ ተቀበለች። እነርሱ ግን ነፍሴን ለከንቱ ፈለጓት። ወደ ምድር ጥልቅ ይገባሉ። ለሰይፍ እጅ አልፈው ይሰጣሉ። የቀበሮም ምድል ፈንታ ይሆናል። ንጉሥ ግን በእግዚአብሔር ደስ ይለዋል። በርሱ የሚምን ሁሉ ይከብራል፤ ሐሰትን የሚናገር አፍ ይዘጋልና። መዝሙር 63 በቅንፍ 64 ለመዘምራን አለቃ የዳዊት መዝሙር። አቤቱ፣ ወደ አንተ በለመንኩ ጊዜ ጸሎቴን ስማኝ፤ ከጠላትም ፍርሃት ነፍሴን አድን። ከክፉዎች ሸንጎ፣ ካመፀኞችም ብዛት ሰውረኝ። እንደ ሰይፍ ምላሳቸውን አሰሉ፤ መራራ ነገርን ለማድረግ ንጹሑንም በስውር ለመንደፍ ቀስትን ገተሩ። ድንገት ይነድፉታል፤ አይፈሩምም። ለእነርሱ ለራሳቸው ክፉ ነገርን አጸኑ፣ ወጥመድን ይሰውሩ ዘንድ ተማከሩ፤ ማንስ ያየናል ይላሉ። አመፅን ፈለጓል፤ ሲፈቱንም አለቁ። የሰው የውስጥ አሳቡና ልቡ የጠለቀ ነው። እግዚአብሔርም ከፍ ከፍ ይላል፤ የድንገትን ፍላጻ ያቈስላቸዋል። አንደበታቸው ያሰናክላቸዋል፤ የሚያዩአቸውም ሁሉ ይደነግጣሉ። ሰዎች ሁሉ ፈሩ፣ የእግዚአብሔርንም ሥራ ተናገሩ፣ ሥራውንም አስተዋሉ። ጻድቅ በእግዚአብሔር ደስ ይለዋል፣ በእርሱም ይታመናል፣ ልባቸውም የቀና ሁሉ እልል ይላሉ። መዝሙር 64 በቅንፍ 65 ለመዘምራን አለቃ የዳዊት የምስጋና መዝሙር አቤቱ በጽዮን ላንተ ምስጋና ይገባል ላንተም ጸሎት ይቀርባል ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ያመጻ ነገር በረታብን ኃጢአታችንንስ አንተ ይቅር ትላለህ አንተ የመረጥኸው በአደባባዮችህም ለማደር የተቀበልኸው ምስጉን ነው ከቤትህ በረከትን ጠግባል ቤተ መቅደስህ ቅዱስ ነው በጽድቅም ድንቅ ነው። በምድር ዳርቻ ሁሉና በሩቅ ባህር ውስጥ ላሉ ተስፋቸው የሆንህ አምላካችንና መድኃኒታችን ሆይ ስማን። በጒልበትህ ተራሮችን አጸናሃቸው፣ በኃይልም ታጥቀሃል። የባህሩን ጥልቀት፣ የሞገዱን ምጩኸት ታናውጣለህ። ከታምራትህ የተነሣ አሕዛብ ይደነግጣሉ። በምድር ዳርቻም የሚኖሩ ይፈራሉ። የጠዋትና የማታን መውጫ ደስ ታሰኛቸዋለ። ምድርን ጎበኛሃት፣ አጠጣሃትም፣ ብልጥግናዋንም እጅግ አበዛህ። የእግዚአብሔር ወንዝ ውሃን የተሞላ ነው። ምግባቸውን አዘጋጀህ እንዲሁ ታሰናዳለህና ትልሟን ታረካለ፣ ቦይዋንም ታስተካክላለ፣ በነጠብጣብ ታነሰልሳት አለ። ቡቃየዋንም ትባርካል። በቸርነትህ ዓመትን ታቀዳጃለህ፣ ምድረ በዳውም ስብን ይጠግባል። የምድረ በዳ ተራሮች ይረካሉ፣ ኮረብቶችም በደስታ ይታጠቃል። ማሰማሪያዎች መንጎችን ለበሱ፣ ሸለቆችም በእህል ተሸፈኑ፣ በደስታ ይጮኻሉ፣ ይዘምራሉ።